እንዲህ ያሉትን ዜናዎች በየቀኑ እየሰማን ነገሩ እጅግ አሰልቺ ሁኔታ ላይ ቢደርስም ነገር ግን በዚች ታዳጊ ላይ የደረሰው ነገር ፍትህ የሚያስፈልገው በመሆኑ በዚህ ጉዳይ ላይ ለመሳተፍ ያህል ይህንን ፕሮግራም እንዲህ አዘጋጀን። እችን የምታምር ቆንጆ፣ ገና በታዳጊነት ዕድሜ ላይ የምትገኝ ወጣት ቤተሰቦቿን ተነጥላም ያልፍልኛል፣ ህይወቴ ይቃናልኛል፣ የተሻለ የትምህርት ደረጃ ላይ መድረስ አለብኝ ብላ ከሞቀው ቤቷ ወጥታም በደሴ ከተማ ትምህርቷን እየተከታተለች ነበረም። ነገር ግን ባልተጠበቀ ሁኔታ በጨለማ በምሽት እጅግ ዘግናኝ በሆነ መንገድ ህይወቷ ላይ ተጫወቱባት። ለመሆኑ እች ታዳጊ ምንድን ነው ያጋጠማት? የተፈጠረው ነገር ምንድነው? ህይወቷ ያለፈችባት የመጨረሻዋ ሰዓት ምን ትመስላለች? እችን ልጅ ህይወቷን የነጠቁ ሰዎች እንዲህ እሷን ለማጥቃት ያነሳሳችው ነገርስ ምን ይሆን? ሁሉንም በዚህ ፕሮግራም ላይ እንዳሰሰዋለን። እንዴት ናችሁ? የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ጥግ ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ እስከ መጨረሻው። እናንተም ከእኛ ጋር እንድትሆኑ ጋበዝን። ወደ መሰናዶ እንሻገር። ህልሞን በቅናሽን ሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70 ፐርሰንት በላይ የደረሱ አፓርትመንቶችን በ10 ፐርሰንት ቅድመክፍያ እንዲሁም 35 ፐርሰንት ቅናሽ አዘጋጅተን እየጠበቅኖት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሦስተኛና የመጨረሻ ሳይታችን በውቢቷ ፒያሳ ከ693ብር ቅድመክፍያ ጀምሮ 30 ፐርሰንት ቅናሽ አድርገን ከባለ1 እስከ ባለ3 መኝታ ቤቶችን ይዘንሎት ቀርበናል።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 በታዳጊነት እድሜ ላይ የምትገኘው ወጣት ሊዛ ደሳሌን ተብላ ትጠራለች። ትውልዷ በሰሜን ወሎ ራያ ቆቦ ነው። አስተዳደጓ እጅግ ደስ የሚያሰኝ ከመልካም ቤተሰብ የተገኘች ከሁሉ ጋር ተግባቢ በመልካም ማህበረሰብ ውስጥ ታቅፋም በደጉና በመልካሙ የቆቦ ህዝብ በፍቅር ያደገች ልጅ ናት። እንደምታውቁት የራያ ሰው መልካም ነው፣ ደግነቱ ውስጥ ከጥግ ነው። እችም ልጅ ያንን መልካምነትና ደግነት ከዚህ ማህበረሰብ ነበር እየቀዳች ያደገችው። የሃይስኩል ትምህርቷን እስክታጠናቀቅ በዚያው በራያ ቆቦ ነበር የቆየችው። አሁን ግን የኮሌጅ ትምህርቷን ለመማር ነበር ከቆቦ ከተማ ተነስታ ወደ ደሴ ከተማ ያቀናቸው። እንደምታውቁት በዚህ ዕድሜ ከእናትና ከአባት ቤት መውጣት ብዙ አስቸጋሪ ነገሮች አሉት። እሷ ግን እነዚያን አስቸጋሪ ነገሮች ተጋፍጣ ህይወቷን ለተሻለ ነገር ለማብቃት ራሷንም ወደ መልካም ደረጃም ለማሸጋገር ህልም ስለነበራት ያንን ተቋቁማ እየኖረች ነበር። ትምህርቷን በመልካም ሁኔታ እየተከታተለችም ቆይታለች። ታዲያ ከሰሞኑ ነበር ያልታሰበውና ያልተጠበቀው ነገር የተፈጠረው። እንዲ ሆነም ስልኳ ብልሽት ይገጥመዋል። ከቤተሰብ ከጓደኛ ጋር ግንኙነት ለማድረግ አለፍ ሲልም ለትምህርቷ የሚጠቅማትን ነገርም ለማየት የሚያገለግላት ስልኳም እጅግ አስፈላጊ በመሆኑ እንዲስተካከል በማሰብ ደሴ ፒያሳ አካባቢ ታቀናለች። ስልኩ የጥገና ሂደቱ እስኪያበቃም ሰዓቱ እየመሸ ሄደ። ወደ ቤት በፍጥነት መግባት እንዳለባት ይሰማታል። ስልኩም ግን ያስፈልጋታል። በትዕግስት መጠበቅ ነበረባት ቢመሽም እንኳን በኋላም የምትፈልገው ነገር ተስተካክሎ ስልኩ ተሰርቶ ካበቃ በኋላም ፒያሳ ተነስታ ታክሲዋን ይዛ ወደ ቧንቧ ውሃ አቅጣጫ ቀናች። ጓደኛዋ እጅግ ስላሳሰባት ደወለች። የት ደርሰሻል ብላ ትጠይቃታለች። ደርሻለሁ፣ ቧንቧ ውሃ አካባቢ ነኝ በማለት ምላሽ ትሰጣለች። ወደ ቤቷ ለመድረስ ጥቂት ጉዞ ብቻ ነበር የሚቀራት። ነገር ግን ያ ያልተጠበቀው፣ ያልታሰበው ነገር ተፈጠረም። ደርሻለሁ ያለቻት ጓደኛዋ ስትቀርባት ደነገጠች። ስልኳን ስትሞክርም ሊሰራ አልቻለም። ወዲያው እሷን ፍለጋ ተሰማሩ። እጅግ በሚያሳዝን ሁኔታ ግን ሊዛን በደህና ሊያገኟት አልቻሉም። ሕይወቷ አልፎ ተገኘም። ሰውነቷ ተደብድቧል፣ ቆስሏል። የሚያሳዝን ሁኔታ ውስጥ እንደነበረች እሙን ሆነ ማለት ነው። በኋላም የወጡ መረጃዎች እንደሚያመላክቱት ከሆነም እቺ ታዳጊ በዚያ ቦታ ላይ ተደፍራ ተደብድባ ሕይወቷ እንዳለፈ ነው የተገለጸው። ምን አይነት ጭካኔ ይሆን? የብዙዎቻችን ጥያቄ ነው። ከእለት ወደ እለት የምንሰማቸው ነገሮች እጅግ የሚያሳዝኑና ውስጥንም የሚያቆስሉ እንዲሁም የሚያስፈሩ ነገሮች እየሆኑ መጥተዋል። ሀገራችን ላይ እንዲህ ያሉት ዘግናኝ ወንጀሎች ሲፈጸሙ ዛሬ ብቻ አይደለም፣ በተደጋጋሚ ሰምተናቸዋል። ነገሩ ግን ወደ አሳሳቢ ደረጃም እየደረሰ ይገኛል። በትናንትናው ዕለት ባጋራናችሁ መረጃ እንኳን በደቡብ ኢትዮጵያ በጎፋ ዞን በበቶ ከተማ የ16 ዓመት ታዳጊ ላይ እንዲሁም የህይወት ማጥፋት ወንጀል እንደተፈጸመ ነግረናችሁ ነበረ። ታዳጊው ምሽት አንድ ሰዓት አካባቢ በመሃል አደባባይ ከ40 ዓመት በላይ የቆየን ቂም በቀል ለመወጣት ያሰቡ ሰዎች ህይወቱን እንዳጠፉት ነግረናችሁ ነበረ። ታዲያ ወዴት እያመራን ነው? የሁላችንም ጥያቄ ሆኗል። የሊዛን ጉዳይ በተመለከተ በርካታ ሰዎች በማህበራዊ ሚዲያ ላይ ጉዳዩን እየተቀባበሉት ይገኛሉ። ፍትህ ለሊዛም እያሉም ሀሳባቸውን እየገለጹም ናቸው። ቤተሰቦቿም፣ ወላጆቿ የልጃቸውን ሞት ሲሰሙ እንዴት ሆነው ይሆን? እጅግ አሳሳቢ ጥያቄ ነው። እንኳንስ ለወለደ ቀርቶ እንዲህ ለሰማነው ለእኛ እንኳን ነገሩ ምን ያህል ከባድ እንደሆነም እንደምትመለከቱት ነው። ይህንን ወንጀል የፈጸሙ ሰዎች ታዲያ ፍላጎታቸው ምንድን ነው? ለምንስ ነው እንዲህ ያለውን ጭካኔ የሚያደርጉት የሚለው የበርካቶች ጥያቄ ሆኖ እንደቀጠለ ይገኛል። በእስልምናም ይሁን በክርስትና እምነቶች ላይ በርካታ አማኞች ይገኙባታል የምትባለው ኢትዮጵያ እንዲህ ያለውን ስነ ምግባር እንዲህ ያለውን አሳዛኝ ነገር ለማድረግስ እንዴት ቻሉበት? ነገሩ የከፋ ሁኔታ ላይ ደርሷል። በቆቦ ከተማ አካባቢም ያለውን ሁኔታ ከወጣቷ ጋር የተገናኙ ጉዳዮችን ለማጣራትና ለመጠየቅ ሞክሬ ነበር። ብዙዎቹ በሐዘን ላይ ተቀምጠዋል፣ ደንግጠዋል። እንዲህ ያለው ወንጀል በመፈጸሙ ነገሩ እጅግ እንዳሳሰባቸው እየገለጹልኝ ቆይተዋል። በበቶ ከተማም የተገደለውን የ16 ዓመት ታዳጊ ተመስገን ጌታቸው አቡሽን በሚመለከት የበቶ ከተማ ነዋሪዎች በአደባባይ ወጥተው ነገሩን ማውገዛቸውን መረጃዎች ያመላክታሉ። ጥቅምት 2 ቀን 2018 ዓ.ም በጎፋ ዞን በበቶ ከተማ አስተዳደር በግፍና በጭካኔ ለተገደለው የ16 ዓመት ወጣት ተመስገን ጌታቸው አቡሽ የሻማ ማብራት ስነ ስርዓትና ድርጊቱን የሚያወግዝም ሰልፍ በከተማ አደባባይ ላይ ተካሂዷል ይለናል ያገኘነው የከተማ አስተዳደሩ መረጃ። ታዳጊው ተመስገን በለጋ እድሜው ምንም ሳይጠብቀው ባሰቃቂ ሁኔታ በቂም በቀል የአያትና የቀድማያቱን ጥፋት ምክንያት በማድረግ ሰብአዊነት በጎደለውና ፍጹም ተቀባይነት በሌለው ሁኔታ ከሁለት ቀን በፊት እጅግ አሳዛኝ ልብ ሰባሪ በሆነና ጭካኔ በተሞላበት መንገድ በከተማው አደባባይ ላይ መገደሉ ይታወቃል ብሏል፣ አክሎ መረጃው። በሰልፉ ላይም የተለያዩ መልእክቶች የተላለፉ ሲሆን አካባቢው በርካታ መልካም መስህቶች ባለቤት ቢሆንም በተደጋጋሚ የሚከሰተውን መሰሌ ቂም በቀል ግድያዎችን አጥብቆ እንደሚቃወሙናም የሚወገዝ መሆኑንም መግለጻቸውን፣ በጉዳዩ ላይ አስተማሪና ሕጋዊ እርምጃ እንዲወሰድም ጥያቄ ማቅረባቸውን ይጠቁማል። በሻማ ማብራት ስነ ስርዓቱ ላይ የሟች ቤተሰብ ወዳጅ ዘመዶች፣ አብሮ አደጎች፣ ጓደኞች፣ የክፍል ተማሪዎች፣ መምህራን፣ ሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ወጣቶችና የተለያዩ የህብረተሰብ ክፍሎች መገኘታቸውም ተነግሯል። እጅግ የምንወዳቸውና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በእነዚህ በሁለቱ ታዳጊዎች ላይ የተፈጸመው ነገር ለቤተሰቦቻቸው፣ ለወዳጆቻቸው፣ ለጓደኞቻቸው መጽናናትን ይሁን እነሱም ፈጣሪ ነፍሳቸውን እንዲቀበላቸው እንማጸናለን። በተለያየ ዓለም ጥጎና ቻናላችንን ስለምትከታተሉ ተቀዳሚ ምርጫን በማድረግ ከእኛ ጋር ስለምትቆዩ እናመሰግናችኋለን። ቻናላችን ወቅታዊ፣ ማኅበራዊ አዝናኝና አስተማሪ ሆኖ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የሁለቱን ታዳጊዎች ጉዳይ አንስተን ወደ እናንተ ለማቅረብ ሞክረናል። ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ ቪዲዮንም ላይክ አድርጉ። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በሌላ መሰናዶ እስክንገናኝ መልካም ጊዜ ይሆንላችሁ።